ተቀዳሚ ሙፍቲ ሀጂ ዑመር እንደሬስ እድገታቸው የት ነው? ትውልዳቸው የት አካባቢ ነው? ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ከአባታቸው ከአቶ እድሪስ ዘለቀና ከእናታቸው ከወይዘሮ መነን ሽፋው በ1924 ዓ ም በወሎ ቦረና ግዛት ውስጥ ገነቴ ተብላ በምትጠራው አካባቢ ልዩ ስሙ ዳሎታ በተባለው መንደር ነው የተወለዱት። ለአባትና ለእናታቸው አራተኛ ልጅ ነበሩ። የልጅነታቸው የመንፈስ ምሪት በቤተሰብ ስነ ልቦናዊ ቅኝት ቢታጠርም ወሰኑን ሰብረው እስከ ህልፈተ ህይወታቸው ለተንጸባረቁበት የሃይማኖት ጉዞ ራሳቸውን አሳልፈው ሰጡ። ከምቾታቸው አጸድ ወጥተው ከስጋ ድካም ጋር የሚወድቁበትን እጣ ፈንታ ገለጡ። አእምሯዊ፣ ሃይማኖታዊና ስነ ልቦናዊ እውቀቶችንና ልምዶችን ከ13 የኢትዮጵያ ኢልሞ ሲገበዩ ለማጠናቀቅም 35 ተከታታይ ዓመታትን የሙሉ ጊዜ ጥረት ወስደው መምህር ሙድሪስ የሆኑ በተማሪነታቸው ወይም በድርስነታቸው ወቅት በዳሎታ በጥላንታ በፈቶ የእውቀት ማዕከላት ነበሩ። ተቀዳሚ ሙፍቲ ሀጁ መረንድሪስ የእውቀት የሃይማኖት የማህበራዊ አገልግሎት የሚሰጡ ተቋማትን በማመስረት ሂደት ከአስራ አምስት ዓመታቸው ጀምረው ተሳትፈዋል። ከነዚህ መካከል በአዲስ አበባ ዘጠኝ መስጊዶችን በገጠሩ የኢትዮጵያ ክፍል በመቶቹ የሚቆጠሩ የእውቀትና የአምልኮ ተቋማትን እንዲመሰረቱ የራሳቸውን አስተዋጽኦ ማበርካት ችለዋል። በ1967 ዓ ም የኢትዮጵያ ሙስሊሞች ጠቅላይ ምክር ቤት ተቀዳሚ መስራች አባል ሆነው እስከ 2014 ድረስ ደማቅ አሻራ አስቀምጠውም አልፈዋል። ለተቋሙ ሕጋዊ ተክለሰውነት በማጎናጸፍ ኢስላማዊ ባንክ፣ ሚዲያዎች፣ የበጎ አድራጎት ድርጅቶች እንዲመሰረቱና እንዲስፋፉ ራሳቸው ጉልህ አስተዋጽኦ አበርክተው አልፈዋል። በ1959 ወደ አዲስ አበባ ካቀኑበት ጊዜ ወዲህም፣ አንደኛ ከ1960 ጀምሮ በኑር መስጊድ ለ16 ዓመታት በምክትልነትና ለሶስት ዓመታት በዋና ኢማምነት ሁለተኛ በ1967 የቀዳሚው የእስልምና ጉዳይ ጠቅላይ ምክር ቤት መስራች አባል በመሆን ያገለገሉ ሲሆን፣ ሶስተኛ የቀዳሚው የኢትዮጵያ ኢልሞች ጉባኤ ሰብሳቢ በመሆን ያገለገሉ እንዲሁም አራተኛ የቀዳሚው የኢትዮጵያ ኢልሞች የፈትዋ ኮሚቴ መስራችና አባል ሆነው ያገለገሉ። አምስተኛ የሀገር አቀፍ የኦላማ ጉባኤ ሰብሳቢና ሙፍቲ የነበሩ ሲሆኑ በዚህም ወቅት በአስራ አንድ ዓመታት ውስጥ በአምሳ ስምንት የኢትዮጵያ ከተማዎች ተዘዋዙረው በሙስሊሞችና በሙስሊሞች እንዲሁም በሙስሊሞችና በሌሎች ወገኖች መካከል ከመቶ 30 በላይ ለቀራኔና ለግጭት የጋበዙ አጀንዳዎችን እልባት በመስጠት ያሸማገሉ ትልቅ ኢትዮጵያዊ አባትም ነበሩ። ስድስተኛ የአዲስ አበባ የእስልምና ጉዳዮች ጠቅላይ ምክር ቤት ምክትል ሰብሳቢና ለዘጠኝ ዓመታት ዋና ሰብሳቢ ሆነው ያገለገሉ። ሰባተኛ የኢፌድሪ የእስልምና ጉዳዮች ጠቅላይ ምክር ቤት የሃጅና ዑምራ ዘርፍ እንዲሁም የደአዋና የትምህርት ዘርፍ ተጠሪም ሆነው ያገለገሉ። ስምንተኛ በ2010 በተቋቋመው የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ ዋና ሰብሳቢ ሆነው ያገለገሉ። ዘጠነኛ ከ2011 እስከ 2014 የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት በመሆን ያገለገሉ። አስረኛ ከ1960 እስከ 2018 ድረስ በተለያዩ መስጊዶች በመምህርነት በስነ ምግባር ነፃ አማካሪነት አገልግለዋል። በብሔራዊ የሰላም የእርቅና የሽምግልና የአስቸኳይ ጊዜ እርዳታ ኮሚቴዎችና ቡድኖች አባልና አስተባባሪ በመሆን ያገለገሉበት አጋጣሚም ሰፊ ነበረ። እንደ ገለልተኛ ፀሐይ እንደ አንጸባራቂ በሆነው በሰውነት ይቀድማል መርሃቸው የሚታወቁት ሙፍቲ ሀጂ ዑመር ኢትዮጵያን ከአንደበታቸው ሳይዘነጉ ከዱአቸው ሳያጎሉ የእምባ ዘለላቸውን ሳይከትሩ ለሀገር ታምነው በሀገር ፍቅር ተሸምነው አርፈዋል። ባድዋ የተሰዉ አጎታቸውን አርበኛ ፋርስ ቱፋን በክብር ኩራት ከማመስገን ጀምሮ በታላቁ የህዳሴ ግድብ ዙሪያ ከግብፃውያን አቻ ሊቀሊቃውንት ጋር በአደባባይ እስከ መሟገት የሚወሳ ተጨባጭ በረከት ያላቸው ትልቅ አባት ነበሩ። በአስቸጋሪ ወቅቶች ለሁሉም ኢትዮጵያውያን የሚበጅ አቅጣጫ በመስጠት መንፈሳዊ ግሳጼና ለበጎ ስራ ቡራኬ በመለገስ ለሀገር ሰላም ለሽግግር እንዲሁም መረጋጋት ንጡህ ድርሻ አላቸው። አዲሱ ትውልድም ሀገሩን እንዲያፈቅር፣ ሁሉም ዜጋ ለሀገሩ እንዲተባበር ከመምከር ታቅበው አያውቁም ነበር። በትዳር ዓለም ከባለቤታቸው ወይዘሮ ሀሊማ አብዱል ጀሊል ጋር ዘጠኝ ልጆችን አፍርተዋል። በእግራቸው ተጉዘው ያከናወኑትን ጨምሮ አርባ ጊዜ የሀጂ ስነ ስርዓት አከናውነዋል። እስከ መስከረም 2018 ድረስ አካላዊ፣ አእምሯዊ፣ መንፈሳዊ ንቃታቸውን እጅግ የተሟላ ነበረ። ከሳምንታቶቹ በፊት ባጋጠማቸው ድንገተኛ ህመም ምክንያት የሕክምና ክትትል ሲያደርጉ ቆይተው ዕለተ እሁድ ጥቅምት አስር ቀን 2018 ዓ ም ከዚህ ዓለም ድካም አርፈዋል።